ለብስን ለወዳጆቹ አሳልፎ ከመስጠት ይልቅ ምዕመናን ምዕመናን በቤታችን ፍቅር በጎረቤታችን ፍቅር በሀገራችን ፍቅር እንዲ እንዲኖር አንድ ክርስቲያን መጋቢት 27 የሚከበረውን ዓመታዊ ክብረ በዓል ለምን እንደሆነ ማወቅና መረዳት አለበት። ኢስላሚክ ቡድኖች ጋም ተጋግዘንም ቢሆን ይሄ የጠዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም ይሄ ቪዲዮ ኮፒ ሊንክ እያረጋችሁ እስከ መጨረሻ ተከታተሉ። መባራት ነው የሚሆነበት። ስለዚህ ማረግ የምንችለው ነገር ካለ ወይንም የሚሆን አንድ ኢሚት አርጋ። ሰላም ሰላም ሰላም፣ ጤና ይስጥልኝ። ወድና የተከበራችሁ የንቆሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምንቆያችው እኔ ያለው እግዚአብሔር መስገን በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወዳችሁ ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ጥንተ ስቅለቱ ዓመታዊ ክብረ በዓል በሰላምና በጤና አደረሳችሁ አደረሰን። በዛሬ ቢሮ የዕለቱን አስተምሮ የምንመለከት ነው የሚሆነው። ከብፁዕ አባታችን ብፁዕ አቡነ ሄኖክ በሰፊው የምንሰማ ይሆናል። ነገር ግን እጅግ የሚያሳስብ አንድ ጉዳይ አለ። መጀመሪያ በትንሹ እንደሰማችሁት እሱ ላይ ትኩረት ሰጥታችሁ እንድታዩት መልእክቴን አስተላልፋለሁ። አሁን ቀጥታ አንድ አጭር ቪዲዮ አይተን ወደ ብፁዕ አባታችን ብፁዕ አቡነ ሄኖክ ወደ አስተላለፉት መልእክት አስተምሮውን ጭምር እንሄዳለን። ኦርቶዶክሳውያን የሆናችሁ ይህን ቪዲዮ ላይክ ሳታደርጉ እንዳጀምሩት ከምን ጊዜም በላይ ጉልበት ስጡት። እጅግ አስፈላጊ ቪዲዮ ስለሆነ ሁላችሁን ጉልበት ስጡት። ቀጥታ ወደ ቪዲዮ እንሄዳለን አሁን ሁላችሁም ኮሜንት ላይ መድሃኔ ዓለም እያላችሁ ይህም ቪዲዮ 2727 ጊዜ ሼር አድርጉልኝ እስከ መጨረሻው አዳምጡት። መድሃኒት ዓለም ማለት የዓለም መድሃኒት ማለት ነው። እርሱ ግን ስለ መተላለፋችን ቆስለም፣ ስለ በደላችን ደቀቀም፣ የደህንነታችን ተግጻጽ በእርሱ ላይ ነበረም፣ በእርሱ ቁስልኛ ተፈወስን። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር አምስትም መድሃኔ ዓለም ክርስቶስ አስቀድሞ ለአዳምና ሔዋን በሰጣቸው ተስፋ መሰረት 5500 ዘመን ሲፈጸም ከእመቤታችን ከቅድስት ድንግል ማርያም ተወልዶም ሶስት ዓመት ከስድስት ወር በግብፅ በረሃ ተሰዶ ስደታቸውን ሻርላቸው። በ30 ዓመቱ በዮሐንስ እጅ በዮርዳኖስ ተጠምቆም ልጅነታቸውን መለሰም። እንዲሁም በዮርዳኖስ ወንዝ ላይ አዳም የዲያብሎስ ባሪያ የሚል ጽሕፈት ስለነበረም በጥምቀቱ መለሰላቸም። ሶስት ዓመት ከሰባት ወር ወንጌልን በእስራኤል ምድር እያስተማረና ድንቅ ድንቅ ታምራትን እያደረገ ሙታንን እያስነሳ እውራንን እያበራ ለምጻሞችን እያነጻ ደዌዎችንም እየፈወሰ ኖረም። 33 ዓመት ከሶስት ወር በዚህ ዓለም ከተመላለሰ በኋላ መጋቢት 27 ቀን በዕጸ መስቀሎም ላይ ተሰቅሎ ሞታችንን በሞት ሻረለን ኃጢያታችንን ደመሰሰልን ሩ መድሃኔ ያለም የልባችንን መሻት ይፈጽምልን። አሜን አሜን። ቃሌት ያሰማልን። ለወንድማችን ሚኮ ከዚህ መቀጠል የምንሄደው ወደ ብፁዕ አባታችን ብፁዕ አቡነ ሄኖክ ወስዳችኋለሁ። ሁላችሁም ኮመንት ሊያገባችሁ የገባችው መድሃን ያለም መድሃን ያለም አጥላይ ክልቁት በመድሃን ያለም የዛሬውን ኮመንት ወደ አባታችን እንሄዳለን። አለ ላቅላት ያደረሰን አምላክ ክብር ምስጋና ይገባው። አፍሪካ ስልጣናት፣ አባ ገብረ ሥላሴ የዚህ ታላቅ ገዳም አስተዳዳሪ፣ የአልባራት የገዳማት አስተዳዳሪዎች፣ የሀገረ ስብከታችን የየክፍሉ ኃላፊዎች፣ እንዲሁም የዚህ ክፍለ ከተማ ቤተ ክህነት ኃላፊዎች፣ ምእመናን፣ ምእመናት ሁላችሁም ጥንተ ስቅለቱን የምናስ የምናዘክርበት የምናስታውስበት እለት ነው። መጋቢት 27 ቀን ጌታችን ኢየሱስ ክርስቶስ የተሰቀለበት ጥንተ ስቅለቱ ብለን በየአመቱ እናከብራለን። በዛሬ እለት የዛሬ 2000 አካባቢ ከ2014 33ን እንቀንሳለን። በሰላሳ ሶስት አመቱ ነው ጌታችን ኢየሱስ ክርስቶስ የተሰቀለው። በዛን ሰዓት ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብትም ረገፉ። ይላችን ኢየሱስ ክርስቶስ ሲሰቀል ሰባት ታምራት ተደርገዋል። በሰማይ ሶስት በምድር አራት መቃብራት ተከፈቱ፣ ምድር ተናወጠ አለቶች ተሰነጠቁ። ከየቤተ መቅደስ መጋረጃ ለሁለት ተሰነጠቀ። ብዙዎች የሞቱት እነ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ፣ እነ ሳራ፣ እንደ ርብቃ፣ እነ ራሔል፣ ሌሎችም ቅዱሳን ከአምስት መቶ በላይ ይላቸዋል ቁጥሩን ካልተሳሳተ እነዚህ ቅዱሳን ሁሉ ተነስተው ከመቃብር ተነስተው የእኛ አምላክ የእኛ ፈጣሪ እንዲሰቀሉ ብለው ስቅለቱን አይተው አዝነዋል። እስከ ሶስት ቀንም በኢየሩሳሌም ቆይተው ስለ ጌታችን ኢየሱስ ክርስቶስ አምላክነት ስለ አዳኝነቱ መስክረው እንደነበረ በማቴዎስ ወንጌል ምዕራፍ 27 ላይ እናገኛለን። የተወደዳችሁ ምእመናን ለመናት እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር ይለዋል። እግዚአብሔር አስቀድሞ ከዓለም በፊት ዓለም ከመፈጠር በፊት ንጉስ ነው፣ ንጉስም ነበረ። ያ ዘመን የማይቆጠርለት ዘመን ተቆጥሮለት እግዚአብሔር አብ ከባሕርይ ወልዱ ከመንፈስ ቅዱስ ጋር አስቀድሞ ዓለም ሳይፈጠር ዘመናት ሳይቆጠሩ ንጉስ የነበረ ጌታ መድኃኔዓለም ክርስቶስ እሱ ወገብረ መድኃኒተ በማይ ከለምት በምድር መካከልም መድኃኒትን ያደረገ የማዳን ስራዎች ሰራ። በኢየሩሳሌም በጎልጎታ የራስ ቅል በተባለው በቀራኔዎ በዛ ተራራ ላይ ጌታችን ኢየሱስ ክርስቶስ ተሰቅሎ አለምን ያዳለበት ዕለት ነው። መድኒት ሚዜ አደረጋለ ሰውን የማዳን በመንፈስ በስጋ ተፈርዶበት የነበረ አዳም ሊያደለው ዛሬ የተሰቀለበት ነው። በሐሙስ ዕለት ወመንፈቃ ለዕለት ይለዋል የተወለደ በወለተ ወለት ከአምስት ሺህ ከአምስት ቀን ተኩል በኋላ ተወልጄ ከልጅ ልጅ ተወልጄ ቤዛ ሁኜ አድናሃለው ብሎ ቃል ኪዳን ሰጥቶት ነበርና ከአምስት ሺ አምስት መቶ ዘመን በኋላ ዘመን የማይቆጠርለት ጌታ ዘመን ተቆጥሮለት በየጥቂቱ አድጎ በሰላሳ እድሜው በዮርዳኖስ ተጠምቆ በሰላሳ ሶስት አመት ከሶስት ወር በቀራንዮ ተሰቅሎ እኛን ያዳነበት እለት ነው። ክብር ምስጋና ምመናት ቅድም መምህሩ መመን ዮሐንስ ጥሩ አድርገው መንፈስ ቅዱስ አድሮባቸው አስተምረውናል። የጌታችን የኢየሱስ ክርስቶስ ህማሞ መከራው የተቀበላቸው ሁሉ ሰዓቶ መከራ ተነግሮ ተወርቶ የሚያልቅ አይደለም። በኢሳያስ አምሳ ሶስት ላይ እንደተነገረው ደዌያችንን የተሸከመ ህማማችን ሁሉ ተቀበለ። ደም ግባት አልነበረውም። ያ ያምር የነበረ ደምግባቱ ሁሉ ቁስል በቁስል ሆነ። የሾህ አክሊልን ታተው በራሱ ላይ ያደረጉበት እጅና እግሩን ሸንክረው 6666 ጊዜ ገርፈውት ስጋ ሁሉ ተቦጫጭፎ አጥንቱ እስከሚታይ ድረስ ብዙ ስዋቱ መከራን ተቀበለ። በሲኦል አዳም ይገረፍ የነበረ ያንን ግርፋት ሊያስቀርልን በኃጢአታችን ፈንታ አጥ ሆኖ በመስቀል ላይ ኃጢአታችን ተሸክሞ እኛን ነፃ ሊያደርገን ይህን ሁሉ መከራ የተቀበለበት ዕለት ነው። ቤዛ ሆኖ እኛን ያለመበት ዕለት ነው ብለን ነው የምንለው። ስለዚህ መመናት መመናት አንድ የተናገረው ስለ እኛ ፍቅር ፍቅር የእግዚአብሔር ልጅ ከዛ ከክብሩ ከዙፋኑ ስቦ ወደዚህ ወደ መስቀል ሞት ወደ ወደፊትና ወደማይገባ ራስንን በትትና ወዳሳየበት ወደ መስቀል ወደ መሰቀል ያደረሰው የሰው ልጆች ፍቅር ነው። ስለዚህ ምንድነው ያለና ሐዋርያቱ በዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ከዚህ የሚበልጥ ፍቅር የለም ነፍስን ለወዳጆቹ አሳልፎ ከመስጠት ይልቅ የሚበልጥ ከዚህ የሚበልጥ ፍቅር የለም አለ። ራሱም ለወዳጆቹ ለወዳጆቹ ብቻም አይደለም ለጠላቶቹም ጭምር ሕይወቱን ሰጥቶ ክርስቶስ ሕይወትን እኛ የዘላለም ሕይወትን ሰጥቶናል። መመናን መመናት ምንድን ነው? ለሐዋርያቱ ያላቸው እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተፋቀሩ፣ ተፋቀሩ በበይናቲክሙ ብሎን ያላቸው ዛሬ መመናን መመናት እርስ በርሳችን ፍቅር፣ በቤታችን በጎረቤታችን በሀገራችን በዓለም ሁሉ ፍቅር የጠፋበት ፍቅር የከሰመበት ሰው ራስ ወዳድ የሆነበት ራሱንና ራሱ ብቻ የሚወድበት ዘመን ላይ ነው ያለ ይህ ከክርስትና ጋር የሚጣላ ነው። ለክርስትና የሚመች አይደለም። ለክርስቶስ መስቀል የሚመች አይደለም። የክርስቶስ ፍቅሩ የክርስቶስ ክርስቶስ መስቀሉ ትርጉሙ ስንተረጉሞ ፍቅር ነው። ክርስቶስ ለሰው ልጆች ፍቅር ነው ዋጋ የከፈለ እግዚአብሔር ሲባል እግዚአብሔር ፍቅር ነው። መድሃኔዓለም ፍቅር ነው። እኛም እርስ በእርሳችን እንድንፈቃቀር፣ እርስ በርሳችን እንድንረዳዳ፣ እርስ በእርሳችን እንድንደጋገፍ እግዚአብሔር ይፈልጋል። ዛሬም ክርስቶስ የሚፈልገው የክርስቶስ መስቀሉ ዋጋ የከፈለው ቤዛ የሆነው ያ ሁሉ ውለታን መክፈል የምንችለው ለእግዚአብሔር ልንከፍል አንችልም። ማንም ሰው የእግዚአብሔር ውለታ መመለስ አይችልም። ማንም ሰው ለእግዚአብሔር ውለታ መክፈልን አይችልም። ውለታ መክፈል ማለት እርስ በርሳችን መፋቀር ነው፣ እርስ በርሳችን መዋደድ ነው፣ እርስ በርሳችን መረዳዳት ነው። እና ምዕመናን፣ ምዕመናን በቤታችን ፍቅር፣ በጎረቤታችን ፍቅር፣ በሀገራችን ፍቅር እንዲኖር ተግተን ልንሰራ ይገባል። ከዛሬ ጀምሮ ይህንን መልእክት ይዛችሁ ገብታችሁ የተጣላችሁ ልትታረቁ የተበደላችሁ በደልን ይቅር ልትሉ የበደላችሁ ደግሞ የበደላችሁትን ሰው ይቅርታን እንድትጠይቁ በፍቅር እንድትኖሩ ክርስቶስ ለዋለልን ውለታ በፍቅር በመረዳዳት ያጣውን በመርዳት የወደቁትን በማንሳት በመተሳሰብ ህይወት በዚህ ሁኔታ እንድትኖሩ መልእክቴን ለማስተላለፍ እፈልጋለሁ። እግዚአብሔር አምላካችን በመስቀል ተሰቅሎ ቤዛ ሆኖ የዘላለም ህይወትን እንድንወርስ የጠራ በዚህ ዓለም ስንኖር የኮንትራት እድሜያችንን ዘመናችንን ጨርሰን ከመሄዳችን በፊት ከኃጢአት ወደ ጽድቅ ከሐሰት ወደ ሁነት ከበጎ ከክፋት ወደ በጎነት ተመልሰን ለንሳ ሞት ምክክተን መንግስቱን እንድንዋስ ቅዱስ ፈቃዱ ይሆንል። ቅዱስ እግዚአብሔር ይቀድሰ፣ ለወድ እግዚአብሔር ይባርከ። አሚን አሚን። ለአባታችን ቃሉት ያሰማልን፣ በረከታቸው ይደርብን። የብፁ አባታችን ብፁ አቡነ ሄኖክ መልእክቱ እንደሰማችሁት ነው። የእለቱን ማስተምሮ ይህን ይመስላል ማለት ነው። ነገር ግን ቅድስት ቤተክርስቲያን በእንደዚህ አይነት መልኩ ፍቅርን ትሰብካለች። ነገር ግን እየተጎሰመው ያለውን ነጋሪት ተመልከቱና የራሳችሁን ሀሳብ ኮመንት ላይ የምታስቀምጡ ለኛ ሆናል የሚሆን ነገር ማስቀምጠው እንደ መፍትሄ የፈለገ በሽብር ቢፈረጁ የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢነዙባቸውም የኢስላሚክ ቡድኖች ጋም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው። በአላህ ፍቃድ እንደዚህ እንደዚህ እንደዚህ አንልም ምንም። ነገር ግን ጊዜው ግን ይመጣል እኮ። በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ ሱብሃነሁ ወተዓላ ለመሸጥ ተዘጋጁ። እኛ እግሮቻችሁን ወጥተናል፣ ግን ጊዜው ይመጣል። ተዘጋጁ። እኔ ወጣቱ ብቻ ነው ማለት ጊዜ ይመጣል፣ ተስፋም አትቁረጡ። እናንተ የበላዮች ናችሁ ሙስሊሞች ናችሁ። የአላሁ ስብሓነሁ ወተዓላ ያወረደው ህግጋቶች ይፈጸማል ሀገራችን ላይ። እንደዚህ መጨመር አይቻልም የሚሉ ይሄ ጠዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም። ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ ራስን አዘጋጅ፣ አጠንክር እስከዛ ይሄ ቪዲዮ ኮፒ ሊንክ እያደረጋችሁ እስከ መጨረሻ ተከታተሉ። መባላት ነው የሚሆነበት። ስለዚህ ማድረግ የምንችለው ነገር ካለ ወይንም የሚሆን አንድ የሚት አድርጋ የሚሆን ነገር ማስቀምጠው እንደ መፍትሄ፣ የፈለገ በሽብር ቢፈረጁ፣ የፈለገ ነገር ቢበል፣ ስማቸው ቢጠለሽም፣ ውሸትም ቢነዙባቸው፣ የኢስላሚክ ቡድኖች ጋም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው፣ በሚዲያ ማውራት ብቻ ሳይሆን እንግዲህ እንደሰማችሁት ነው። እነሱ በአደባባይ ጂሃድ እያወጁ ነው። ተዘጋጁ፣ እኛ እየሰራ ነው፣ ቁጭ አላለን አይቀርም እያሉ ነው። አንተ ኦርቶዶክሳዊ ወጣት ይሁንክ፣ በየቦታ ራስን ማደራጀት አለብህ። ራስን መጠበቃ ቤተክርስቲያን መጠበቅ አለብህ። ቀኝን ለመታ ግራን ስጥ መባል ነገር የለም። አሁን በመጽሐፍ የመጣውን በመጽሐፍ መመለስ ግዴታ አለብን። በሰይፍ የመጣውን በሰይፍ መመለስ ግዴታ አለብን። ከመጡብን ወደ ኋላ ማለት የለብንም። እንግዳ እንደ እንግዳ ሲሆን ነው የሚያምረው። እንግዲህ ተወዳጆች ልጁ ያለውን ነገር ሰምታችሁታል። በእንደዚህ አይነት መልኩ የመንደር ያለው ባልታወሪውን ይዞ መጥቶ ወደ ሚዲያ ላይ አንዱን ከአንድ ለማባላት ለማጣላት የሚያደርግበትን ንግግር ተመልክታችሁታል። ቅድስት ቤተክርስቲያን ልክ መጀመሪያ እንደሰማችሁት ፍቅርን እየሰበከች ነው ያለችው። ነገር ግን እንደዚህ ያሉ ሰዎች ደግሞ ለሀገርም ለሰላምም ጠንቅ የሆኑ ሰዎች ወጥተው በሚዲያ ላይ ህዝቡን ከህዝብ ለማባላት የሚያደርጉትን የሚያደቡት ሴራ በእንደዚህ አይነት መልኩ የራሳቸውን መርዝ የሆነ ንግግራቸውን እያስተላለፉ ነው ያሉት ሀይ ይገባል ብዬ አስባለሁኝ። ሀይ በሏቸው እባካችሁ፣ እንደዚህ ያሉ ሰዎችን ሀይ ማለት ያስፈልጋል። አንድ ክርስቲያን መጋቢት 27 የሚከበረውን አመታዊ ክብረ በዓል ለምን እንደሆነ ማወቅና መረዳት አለበት። በስመአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ዮሐንስ አፈወርቅ በቅዳሴ ድርሰቱ ላይ በአርባ ስድስተኛው ቁጥር ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት ይሄው የአምላክ ልጅ አሰሩት። በቁጣ ጎተቱት፣ በፍቅር ተከተላቸው እንዳለው ቁጥር 51 ላይ ደግሞ ይህን ያህል ትህትና፣ እንደ ምን ያለ ትህትና ነው! ይህን ያህል ትዕግሥት፣ እንደ ምን ያለ ትዕግሥት ነው! ይህን ያህል ዝምታ፣ እንደምን ምን ያለ ዝምታ ነው! ይህን ያህል ሰውን መውደድ፣ እንደምን ምን ያለ ፍቅር ነው! ፍቅር የአምላክ ልጅን ሳበው እስከ ሞትም አደረሰው ብሎ እንደተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ከዛሬ 2000 ዓመታት በፊት የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። እንግዲህ አካላዊው ቃል ወልድ ከሰማያት ሰማያት ወርዶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ በ30 ዓመቱ በዮርዳኖስ ተጠምቆ እንዲሁም በ33 ዓመቱ በቀራኒዮ አደባባይ ተሰቅሎ ዓለምን ሁሉ ያዳነበት ራሱን አሳልፎ የሰጠበት የዓለምን ኃጢአት ያስወገደበት ዕለት መጋቢት 27 ይከበራል ማለት ነው። እንኳን አደረሳችሁ። ወስብሐት ለእግዚአብሔር ቆየ